በዛሬው የመጽሐፍ ቅዱስ ጥናት ፕሮግራማችን የእግዚአብሔር ሰዎች የሆኑት ነቢያትና ሐዋርያት ስለ ፍጥረት አፈጣጠር ምን አሉ የሚለውን እንመለከታለን። የእግዚአብሔር ሰዎች ስለ ፍጥረት አፈጣጠር ምን ተናገሩ ብለን ስንጠይቅ የምናገኘው መልስ እነርሱ ከራሳቸው የግል ሀሳብ፣ አመለካከት ወይም ስሜት ተነስተው የተናገሩት እንዳልሆነ እንገነዘባለን። በመጽሐፍ ቅዱስ ተመዝግበው የሚገኙ የእግዚአብሔር ሰዎች የተናገሯቸው ትንቢቶችም ሆኑ መልእክቶች በመንፈስ ቅዱስ በመመራት የተናገሩት መሆኑን የሚያረጋግጡልንን የመጽሐፍ ቅዱስ ጥቅሶች በመጀመሪያ እንመልከት። ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር 20፣ ከሁሉ አስቀድመው ይህን ልታውቁ ይገባችኋል፣ በመጽሐፍ ያለው፣ በመጽሐፍ ቅዱስ ማለቱ ነው፣ የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉመው አይደለም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ምክንያቱም ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው የተናገሩት እንጂ ከቶ በሰው ፈቃድ የመጣ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔማ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አንደኛ ሳሙኤል ምዕራፍ 3 ቁጥር 21 እግዚአብሔር በሴሎ ይገለጥ ነበር፣ በዚያም በቃሉ አማካይነት ራሱን ለሳሙኤል ገለጠ። ሁለተኛ ሳሙኤል ምዕራፍ 23 ቁጥር ሁለት የእግዚአብሔር መንፈስ በእኔ ተናገረ ቃሉ በአንደበቴ ላይ ነበር ይላል ነቢዩ ሳሙኤል። ኦሪት ዘሁልቅ ምዕራፍ 12 ቁጥር ስድስት እንዲህ አላቸው። ቃሌን አድምጡ። የእግዚአብሔር ነቢይ በመካከላችሁ ቢኖር በራእይ እገለጥለታለሁ፣ በሕልም የምናገረዋለሁ። ኦሪት ዘሁልቅ ምዕራፍ 12 ቁጥር 7 እና 8 ለአገልጋዬ ሙሴ ግን እንዲህ አይደለም፤ እርሱ በቤቴ ሁሉ የታመነ ነው። እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው በግልጽ እንጂ በልዩ ዘይቤ አይደለም። እርሱ የእግዚአብሔርን መልክ ያያል። ታዲያ እናንተ አገልጋይን ሙሴን ትቃወሙ ዘንድ ለምን አልፈራችሁም? ዕብራውያን ምዕራፍ አንድ ቁጥር አንድ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ በመጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። ስለዚህ የእግዚአብሔር ሰዎች በመንፈስ ቅዱስ ተመርተው ስለ ፍጥረት አፈጣጠር የተናገሩትን በዝርዝር እንመልከት። በቅድሚያ ከንጉስ ዳዊት እንጀምር። ንጉስ ዳዊት ስለ ፍጥረት አፈጣጠር ምን እንደተናገረ በመዝሙረ ዳዊት መጽሐፉ የተጻፈውን እንመልከት። መዝሙረ ዳዊት ምዕራፍ 19 ቁጥር 1 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያውጃሉ ይላል። መዝሙረ ዳዊት ምዕራፍ 24 ቁጥር አንድ እና ሁለት ምድርና በውስጧ የሚኖሩ ሁሉ የእግዚአብሔር ነው፣ እርሱ በባህሮች ላይ መስርቷታልና በውሆችም ላይ አጽንቷታልና ይላል። መዝሙረ ዳዊት ምዕራፍ 33 ቁጥር ስድስት በእግዚአብሔር ቃል ሰማያት ተሰሩ በአፉ ምስትንፋስ የካዋክብት ሰራዊት ይላል። መዝሙረ ዳዊት ምዕራፍ 33 ቁጥር ዘጠኝ ላይ ደግሞ እርሱ ተናግሯልና ሆኑ እርሱ አዟልና ጸኑም ይላል። መዝሙረ ዳዊት ምዕራፍ 74 ቁጥር 15 16 እና 17 ላይ ስናይ ምንጮችንና ፈሳሾችን ያፈለቅህ አንተ ነ ቀኑ ያንተ ነው ሌሊቱም ያንተ ነው ጨረቃንና ፀሐይን አንተ አጸናሃቸው የምድርን ዳርቻ ሁሉ የወሰንህ አንተ ነ በጋውንም ክረምቱንም አንተ ሰራህ ይላል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ደግሞ ገና ተራሮች ሳይወለዱ ምድርንና አለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ። ይላል መዝሙረ ዳዊት ምዕራፍ 95 ቁጥር 4 እና አምስት ላይ ደግሞ የምድር ጥልቆች በእጁ ናቸው፣ የተራራ ጫፎችም የእርሱ ናቸው። እርሱ ፈጥሯታልና ባህር የእርሱ ናት፣ እጆቹም የብስን አበጀች። ይላል መዝሙረ ዳዊት ምዕራፍ 100 ቁጥር 3 እግዚአብሔር አምላክ መሆኑን እወቁ። እርሱ ፈጠረን፣ እኛም የእርሱ ነን፣ እኛ ሕዝቡ የማሰማሪያውን በጎች ነን ይላል። መዝሙረ ዳዊት ምዕራፍ 103 ቁጥር 14 ላይ ደግሞ እርሱ አፈጣጠራችንን ያውቃልና ትቢያ መሆናችንንም ያስባል ይላል። መዝሙረ ዳዊት ምዕራፍ 104 ቁጥር 2 ላይ ደግሞ ሰማያትንም እንደ ድንኳን መጋረጃ ዘረጋ ይላል። ስለ ሰማያት አፈጣጠር ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 14 ላይ ደግሞ ከምድር ምግብን ታወጣ ዘንድ ለእንስሳት ሳርን ለሰው ልጆች ስራ እፅዋትን ታበቅላለህ ይላል። መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ደግሞ ጨረቃም የወቅቶች መለያ አድረካት፣ ፀሐይም የምትጠልቅበትን ጊዜ ታውቃለች ይላል። መዝሙረ ዳዊት ምዕራፍ 104 ቁጥር 24 ላይ ደግሞ እግዚአብሔር ሆይ ስራህ እንዴት ብዙ ነው፣ ሁሉም በጥበብ ሰራ፣ ምድርም በፍጥረት ተሞላች ይላል። መዝሙረ ዳዊት ምዕራፍ 119 ቁጥር 73 ልጆች ሰሩኝ አበጃጁኝም፣ ትእዛዛትን እንድማር ማስተዋልን ስጠኝ፣ ይላል። ስለ ሰው ልጆች አፈጣጠር ሲናገር መዝሙረ ዳዊት ምዕራፍ 136 ከቁጥር አምስት እስከ ዘጠኝ ሰማያትን በብልሃት የሰራ ምሕረቱ ለዘላለም ነውና፣ ምድርን በውሃ ላይ ያጸና ምሕረቱ ለዘላለም ነውና፣ ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና፣ ፀሐይ በቀን እንዲሰለጥን ያደረገ ምሕረቱ ለዘላለም ነውና ጨረቃንና ከዋክብት በሌሊት እንዲሰለጥኑ ያደረገ ምሕረቱ ለዘላለም ነውና ለፍጡር ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና ይላል። መዝሙረ ዳዊት ምዕራፍ 146 ቁጥር 6 እርሱ ሰማይንና ምድርን ባህርንም በእነዚህም ውስጥ ያለውን ሁሉ የፈጠረ ታማኝነቱንም ለዘላለም የሚጠብቅ ነው ይላል። መዝሙረ ዳዊት ምዕራፍ 148 ከቁጥር 1 እስከ 6 ደግሞ፣ ሃሌሉያ እግዚአብሔርን ከሰማያት አመስግኑ፣ በላይ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ የምታበሩ ከዋክብት ሁሉ አመስግኑት። ሰማያ ሰማያት አመስግኑት፣ ከሰማያትም በላይ ያላችሁ ውሆች አወድሱት። እርሱ ስላዘዘ ተፈጥረዋልና የእግዚአብሔርን ስም ያመስግኑት ከዘላለም እስከ ዘላለም አጸድ ናቸው የማይሻርም ህግ ደነገገላቸው ይላል መዝሙረ ዳዊት ምዕራፍ መቶ ሁለት ቁጥር 25ና 26 ላይ ደግሞ አንተ ከጥንት ምድርን መሰረት ሰማያትም የእጆች ስራ ናቸው ይላል እነርሱ ይጠፋሉ አንተ ግን ጸንተ ትኖራለህ ሁላቸው እንደ ልብስ ያረጃሉ እንደ መጎናጸፊያም ትለውጣቸዋለህ እነርሱም ወዲያው ይጣላሉ ይላል ስለፍጥረት አፈጣጠር የእግዚአብሔር ሰዎች ያሉትን ለጊዜው እዚህ ላይ አቁመን ከላይ በመዝሙረ ዳዊት ምዕራፍ መቶ ሁለት ቁጥር 26 የተገለጸው አሁን ያሉት ሰማያትና ምድር ዘላለማዊ እንዳልሆኑ እና እግዚአብሔር በወሰነው አንድ ቀን እንደሚጠፉ በንጉስ ዳዊት በኩል እንደተተነበየ እንገነዘባለን። ሰማያትና ምድር ኤክስፓየሪ ዴት እንዳላቸው እናስተውላለን። ሌሎች የእግዚአብሔር ሰዎች ስለ ሰማያትና ምድር አንድ ቀን መጥፋት የተነበዩትን ከመጽሐፍ ቅዱስ እንመርምር። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 በዚያው ቃል ደግሞ አሁን ያሉት ሰማያትና ምድር ኃጢአተኞች እስከሚጠፉበት እስከ ፍርድ ቀን ድረስ ለሰዓት ተጠብቀዋል ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 የጌታ ቀን ግን እንደ ሌባ ይመጣል። በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በሰዓት ይጠፋል፣ ምድርና በእርሷም ላይ ያለ ነገር ሁሉ ይቃጠላል ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ደግሞ ደግሞም የእግዚአብሔርን ቀን እየተጠባበቃችሁ መምጫውን ልታፋጥኑ ይገባል። በዚያ ቀን ሰማያት በእሳት ተቃጥለው ይጠፋሉ፣ የሰማይም ፍጥረት በታላቅ ትኩሳት ይቀልጣል ይላል። በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ደግሞ ሰማይና ምድር ያልፋሉ፣ ቃሌ ግን ፈጽሞ አያልፍም ይላል። በሉቃስ ወንጌል ምዕራፍ 21 ቁጥር 33 ላይ ደግሞ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ዕብራውያን ምዕራፍ አንድን ቁጥር 10፣ 11 እና 12 ደግሞ ስንመለከት ደግሞም እንዲህ ይላል ጌታ ሆይ አንተ በመጀመሪያ የምድርን መሠረት አኖርህ ሰማያትም የእጆች ስራ ናቸው። እነርሱ ይጠፋሉ አንተ ግን ጸንተ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ እንደ ልብስም ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህም ፍጻሜ የለውም ይላል። ትንቢተ ኢሳያስ ምዕራፍ 34 ቁጥር 4 ላይ ደግሞ የሰማይ ከዋክብት ሁሉ ይሟሻሉ፣ ሰማይ እንደ ብራና ይጠቀለላል፣ የከዋክብት ሰራዊት ሁሉ ጠውልጎ እንደ ረገፈ የሆነ ቅጠል ደርቆም እንደ ወደቀ የበለስ ቅጠል ይሆናሉ ይላል። ትንቢተ ኢሳያስ ምዕራፍ 51 ቁጥር 6 ላይ ደግሞ ዓይኖቻችሁን ወደ ሰማያት አንሱ፣ ወደ ታች ወደ ምድርም ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድር እንደ ልብስ ታረጃለች፣ ነዋሪዎቿም እንደ አሸን ፈጥነው ይረግፋሉ። ማዳኔ ግን ለዘላለም ይኖራል ፣ ጽድቄም መጨረሻ የለውም ይላል እግዚአብሔር አምላክ። ዮሐንስ ራእይ ምዕራፍ 6 ቁጥር 14 ላይ ደግሞ ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ፣ ተራሮችና ደሴቶችም ሁሉ ከስፍራቸው ተወገዱ ይላል። ዮሐንስ ራእይ ምዕራፍ 20 ቁጥር 11 ላይ ደግሞ ከዚህ በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየሁ፣ ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኛላቸውም ይላል። ዮሐንስ ራእይ ምዕራፍ 21 ቁጥር አንድ ላይ ደግሞ ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ፤ የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ባህርም ከእንግዲህ ወዲያ አይኖርም ይላል።